ወይኔ ጉዳይ ፈላ። ይህችን ግን ከህይወቷ አልወጣም ማለች ሄዴ። ሄሚን በቃ ለቀቅ ማረግ። በቃ ከበዳችሁ፣ ለናንተ ሄሚ እንድትኖር መፈቀድ ከበዳችሁ። በቃ ህይወቷ ለመታችሁ ደስታ ቀን እንኳን በቃ በቃ። ምንድን ነው ችግራችሁ? አልገባኝም። ሰላም ሰላም። እግዚአብሔር ይመስገን። ቆይታ ሁሉ ሰላም ነው። እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ብቻ የምር ነው ችግር እንደጋጠመ ነው ያለው። በእውነት ዛሬ እንዴት እንደተናደድኩ እንዴት እንደተናደድኩ ይቺ! አንቺ ግን ሄሚን ለምንድን ነው ማታያት? ሄሚን ለምንድን ነው ተዋት በቃ ተዋት። እስቲ ትኖርበት ልጅቷ በቃ ተዋት። እሺ ያረጋችሁ ነገር ሁሉ በመጥፎ ምትረዶት ከሆነ ቡሩክ አንተም ትሁን አንተም ቢትሆንም፣ ሰሲም ኦኬ፣ ያረጋችሁ ነገር በመጥፎ ከተረዳ ተዋት በቃ ትኖርበት ልጅቷ። ገባችሁ አይደል? ሄሜ ያደርጋችሁት ለንተ ቢላ ነው ዳኒ ቤት ሄደችው ሄሜ ደሞ እንደዚህ ነው ታርካሽ ነገር እንደማታደር ታውቃለህ። ካለ እንደ እሱ ስለዚህ ዳኒ ጋር ሌላ ነገር ሌላ ማለት

እኔ ያረጋቸው ሁሉም ነገር የምታደርገው ነገሮች ሁሉ ለአንተ ብላ የምታደርገው ነገር ሁሉ እኔ በክፉ ነው የምትረዳው። ይሄ ግን ድራማ እንደሆነ እየገባኝ ነው። ገባችሁ? እሷ ግን ዛሬ ያነጋገራቸው አነጋገር ሁሉ ትክክል ነው። እና እንዴት ነው ፍቅረኛ? እኔ እኮ ፍቅረኛ አንድ ፍቅረኛ አንድ ወንድ ጓደኛ ካለኝ በቃ ነው ያ ጎደ። እኔ ለፍቅረኝነትም ለጎደኝነትም በቃ ነው ገባደ እንደምትሆነ አንተ እንዴት ነው አየ በጣም ስሜት ነው የሚሰማው። ስሜት ይሰማል። ሄሚ ለምሳሌ ካንቴ ጋር ፍቅረኛ ነህ ወይ አንተ ፍቅረኛ ነህ ብላ አንተን ይይዛ ሌላ ወንድ ደሞ ጎደኛ ነህ ብላ ብትይዝ ምን እና ስሜት ነው የሚሰማው? ሶ አንተም ደሞ ፍቅረኛ ያላት ደሞ መተው ነው ያለበት። እንደዚህ አይነት ሰው ጋር ጎደኛ ምን ይኖር ምናምን አያስፈልግም። እና ሄሚም ሱሲ ቡሩ ብላ አንቺ የምንን ጎደኛ አይደለም ሊከሳት ነው ምናምን ሲል ዝም ማለች ማለት ነው። ሊከሱ ነው ብሩኬ፣ ሊከሱ ነው ህጅና ተናጋሪ ምናምን ሲል ምንም አላለችም። እንዲያስር ነው እሷ አያችሁ። ብሩክ አንተ ፈራጅ አንተ እንደ ማን ነው አንተ? እንካን ሄሚ ያደረገችው ለአንተ ብላ ነው። አልጋላ ያየ ልብስ ለብሳ ጫማ ለብሳ ካና እኔን ጀማን ሁሉ ልብስ ለባባስ ለብሳ ነው ነገር ማስረዳት ፈልጋ ነው የመጣችሁ። ሁሉን ነገር ገባችሁ አይደል? እነሱ ግን ማስረዳትና ሁሉ ነገር ማወቅ ፍላጎት የላችሁም። ለሁለታችሁም ማለት ነው ሱሲ። ተረዳችሁ ነበር። ዳኒ ዛሬ ባሊ ነው ምናምን ብለሽ እሄኒ ከሱ ጋር ለምን ታገኘሽ ብላ ብዙ ስሜት ተሰማሽ አይደል? አንቺ አሮጊት ማለት ነው፣ አሮጊ የሆንሽ ሴት ከየሚ ራስ ወረጂ፣ ወረጂ ከየሚ ራስ እሺ። ደንቆሮ ውሻዎች ማለት ነው። ልጅቷ አይ እንዴት እንዴት ደስተኛ ትሁንሽ? ልጅ እንዴት ትኖር? እሺ ረጋ ብላ ያደረገችው ነገር ሁሉ በመጥፎ ነው የምትረዳው። የምታደርገው ነገር ሁሉ በመጥፎ ነው የምትረዳው። ብሩክን ብትሆን እሺ እንዴት ነው ነገሩ እኔ ሊገባኝ ያልቻለው ነገር ነው ይሄ እስቲ አፍሰዶኝ እሺ እኔ እኮ አልገባኝም ሁሉም ሰው ያቃል ኦኬ አሁን ላንቴ ያሳሰበክ ነገር ቢኖር ለምን ሄደሽ ቢል ነው በራሷ የምትተማመን ጀግና ሴት ነች ምን ምን ሚሊዮን ፍራንክ ያደረጋት የሚ ያደረጋት ያን ምን እንደሆነ ያለችው ምን ሆነ? እንዴት ሆኖ ነው? ካንተ ቤት ሮሚ ለቃይ ወጣችሁ ገባ። ያም አንተ እንኳን ከሷ ጋር ብራ ያሳልፋቸዋል። እውነተኛ ጎደኛ እንደዛም ሄዳ ዳኒ ቤት እሷን ለማዘልዘል እና ከሱ ጋር ሌላ ነገር ለመፈጠር እና ለብልግና የሄደችው እንዳይመስልኝ ገባ እና፣ ተው የምር ብሩክ የምትረዳት ከሆነ ተረዳት፣ ካልተረዳት ተዋት፣ አለቀ። ምንም እኔ እንጃ። አረ ወይ ወይ አግኝተን ወይ አግኝቼ ይችልኝ ወይ አላወራዋትም። እቺ ሱሲ ማለት ነው ሲያገኛት፣ እኔ ዳሜ እየፈላ ነው ያለው ጌታ ዳም እየፈላ ነው ያለው። እቺ ሱሲ ሊስ ያገኛት እኔ አረ ቤተሰቦች ማላበሉኝ እ እሺ ለምን መጣች ስሜቱ ምን እንደሆነ ብለህ ሳትረዳት መጀመሪያ ስትመጣም እየሳቅና ያው የአንቺ ነገር ነው ወይ የኔ ነገር እያልክ እመጣለሁ። አረ እግዚአብሔር ተዋት ልጅቷ እንኳን ዛሬ ገፈተረች እኮ ቆመ፣ አንቴ ቆመ ማለት ነው እቺ እቺ ቅንቅናም ውሻ ማለት ነው። ፍቅረኛ ፍቅረኛ ነው። ዳኒ ዳንቺ ፍቅር አለ ኡይ ሱማ የሞተ ሰው ነው የሚያውቀው ፍቅረኛ ነው። አንቺ ዳ ያላ ግን ነገር ለዚ ለማስረዳት ካሜራ አስረግጨ ለነገረሽ እንዳት ማጪ ሄሚዬ፣ ማንም እንደፈለጋ ይሁን ገባሽ አይደል? እንደፈለጋ ያስብ። አንቺ ደግሞ በራስሽ ስለምትተማመኝ ሕይወትሽን ዘና ብለሽ ቢዶ ይሄ ነገር ለምን እንደተፈጠረ ይሄም ለምን እንደደች ለሱሲ ታስረዳለች እንጂ፣ አንተ አያመለከተም፣ አያገባህምም። ገባህ? ሱሲ ልክ ናት ብለን ለማፈረደም አንተ ማን ማን ስለሆንክ ነው የሚፈርደው ላይ ቆመ ማን አንተ የልቡን ማን ምን አገባ አንተ ምን አገባ ብሩኬ፣ አያገባህም። ቆምክ ለሱሲ ነው እሺ ሄሚ ደግሞ ምታደርገው ነገር መጥፎም በመጥፎም ምታስብ ከሆነ ሄሚን መታው ነው ያለብህ። ለቀቅ አድርጉላት። ለማስተካከል ሳትግባቡ ማለት ተጋባብታችሁን ነገርን ሳትፈቱ ሌላ ነገር ሱሲና ዳኔ ለማስታረቅ ነው ምናምን መጀመሪያ እስቲ አንተና ሄሚ ታረቁ እስቲ እና ያለ እናንተ ማለት ነው። እስቲ ታረቁ ለታችሁ እንዴ! ወዴት ወዴት ነው ነገሩ? ቤተሰቦች እንዴት እንዴት ነው? ሊገባኝ አልቻለም እኮ እስቲ። ሰው እንዴት ነው ህይወቱን ለራ የራሱ ህይወቱን አበላሽቶ ቤት ቤት ቤት አድጎ ከዛ ሌላ ሰው ወን ለማስተካከል ነው ብሎ ሚያስብ ሰው ጤናኛ ነው? በፍጹም ጤናኛ አይደለም። ረረረረረ ጉዴ ነው ይሄ እናንተ ነገር። እግዚአብሔር አሁንም አይዛችሁ የማጣችሁት አይዲም ሁሉም ነገር እናንተም ጨምሩ አስጠላችሁኝ። ለኛ አስጠልታችሁኛል። እግዚአብሔር የምትናገሩ አነጋገራችሁ፣ ጭቅጭቃችሁ በቃ በጣም ነው የሰለቻል። በጣም ማለት ነው በጣም ከምላችሁ በላይ ጋባቹ ጭቅጭቃችሁ እንዴት እንደሰላችን ታቃላችሁ። ግን እንዴት እንደያስጣላኔ ቀን በቀን ምን አየው ጭቅጭቅ፣ ችግር፣ ጻብ፣ ማሳደብ ማልስ ማልስ ላይ በቃ እኔ እንጃ። እርስ በራሳቹ ዓለማ እንዴት ለምን

እንደ ቆም ወንድ ልጅ ቆም ብሎ አስቦ ቆም ብሎ እንንጃ ተረጋጋ መንፈስ ያወራ ነው ደስ የሚለው። ጋባ አይደል? ማጮጮ እና ምናምን እና ምናምን አያስፈልግም። ጋባ አይደል? አረ ቤተሰቦ ሰለቻችሁ እኮ በኢየሱስ። እሄ ጭቅጭቅ በጣም ነው የሰለቻችሁ። በቃ ከምናችሁ በላይ ከምንገራችሁ በላይ ማለት ነው፣ በጣም ማለት ነው። ይሄ ምንና የብሩክ ጭቅጭቅ፣ በየቀኑ ዩቱ የምትለቁት ጭቅጭቅ በስመ አብ ወወልድ ወመንፈስ ቅዱስ። እንዴት እንዴ! ያስጠለኝ። በጣም በጣም ምን ነው በጣም ምኖ ነው ሕይወታችሁ ምታስተካክሉሽ ሆኖ ሕይወታችሁ መጀመሪያ አስተካክሉ። የሰው አያገባችሁም ሰው እንደዛ ነው ነገሩ። ገባችሁ ቤተሰቦች፣ እኔ እየተሰማኝ እንደነገር ያለው ዛሬ ቪዲዮ ይሄን ይመስላል። ባላችሁበት ቦታ ሰላማችሁ። እነዚህ ልጆች ማለት ነው እነሱ ላይ እኔ እንጃ፣ እየተጠፋ ማንፈስ ካለ እግዚአብሔር ጸልዩ። እንኳን ዛሬ ደስታ ቀን ነው፣ እንኳን ደስ ማለት ይገባታል።